ከሰሞኑ በዚህ በማህበራዊ ትስስር ገጽ ላይ እንግዲህ በርካቶች አንድ መረጃ ይዘው ብቅ ብለዋል። ይህም እንግዲህ እውቁ አቀናባሪ የሻኩራ ስቱዲዮ ባለቤት ካሙዙ ካሳ እንደዚሁም የቀድሞ ባለቤቱ ሙዚቀኛ አሁን ላይ አገልጋይ የሆነችው ትዕግስት ወይሶንና ድንቅ ወጣት ሙዚቀኛ ሴት አርቲስት ኒና ግርማን የተመለከተ ዜና ነው ማለት ነው። እንግዲህ በእነዚህ በሶስት አርቲስቶች መሀል አንድ ትንሽ አግራሞትን የሚያጭር ነገር ነው እየተወራ ያለው። ካሙዙ እንግዲህ አሉ ከሚባሉ ጥቂት ምርጥ የሙዚቃ አቀናባሪዎች መሃል አንዱ ነው። ተወልዶ ያደገው በወላይታ በበከሎ ሰኞ ከተማ ሲሆን ያደገው በወላይታ ሶዶ ነው። ከፕሮቴስታንት ክርስቲያን ቤተሰብ የተገኘ ሲሆን አባቱ የጤና ባለሙያና እናቱ ደግሞ የቤት እመቤት ናቸው። ካሙዙ እንግዲህ አንደኛ ደረጃ ትምህርቱን በወላይታ ከተማ ተምሯል። የሁለተኛ ደረጃ ትምህርቱን እንደዚሁ በሶዶ ከተማ ተከታትሏል። በልጅነቱ እንግዲህ በቸርች ውስጥ ነበረ የሙዚቃ መሳሪያዎችን ጭምር እየተጫወተና በኳየር አጃቢነት ሆኖ ሲያገለግል የነበረው። ከዛ በኋላ በ2004 እንደ ኢሮፒያኖቹ አቆጣጠር ለዘማሪ ና ሰባኪ ኢዮብ ዴኖ ሃሎ ባዶ የተሰኘ አልበም ሙዚቃን አቀናብሮ ነበረ። በ2007 በ2007 ለቃቆ ጌታቸው አሮጌ አራዳ የተሰኘ ነጠላ ዜማ ያዘጋጀ ሲሆን ይህም ወደ ዓለማዊው የሙዚቃ ዓለም መንገዱን በሚገባ ከፍቶለታል ማለት ነው በ2006 ካሙዙ ወደ አዲስ አበባ ሄዶ ሻኩራ በተባለው የራሱ ስቱዲዮ ሙዚቃ መስራት ጀመረ በዚህ ስቱዲዮ እንግዲህ ከ2000 በላይ ዘፈኖችን ሰርቷል ነው የተባለው በዚህም እንግዲህ ከፍተኛ የሆነ ሽልማቶችን ጭምር አግኝተው ለኢትዮጵያ ባህልና ቱሪዝም ሚኒስቴር እንደ ኤሮፓኖቹ አቆጣጠር በ2021 ለኢትዮጵያ ሙዚቃ ላበረከተው አስተዋጽኦ ሸልሞታል። ወደ ሙዚቃ አልበም በልዩ ተሰጥቶ የተቀላቀለው ካሙዙ ለበርካታ አንጋፋና ወጣት ድምፃውያን ከነጠላ ዜማ እስከ አልበም ድረስ ሰርቷል። እምብዛም የንግግር ሰው ያልሆነው ካሙዙ ኮስታራ እንደሆነ ብዙዎች ቢናገሩም በተቃራኒው ደግሞ እጅግ በጣም ቀልድ አዋቂም ጭምር ነው ይሉታል። ዝም ብሎ ሰውን መውደድ የሕይወት መመሪያው ነው። በማካፈል በመስጠት ያምናል። ከማንም ጋር የግል ጸብ የለውም። ማንም ስለ እርሱ ደግነት እንጂ መጥፎ ነገር ሲያወራ አይደመጥም ነው የሚባለው። የደቡብን ብሎም የኢትዮጵያን የሙዚቃ ብሕይወት ላይ የራሱን ቀለም ይዞ በመምጣት ትልቅ አሻራም እያሳረፈ ይገኛል። ከሙዚቃ ጎን ለጎን ደግሞ እንደዚሁም በመዝናኛው ኢንዱስትሪም ተቀላቅሎ ይገኛል። በቅርቡ በ2022 አካባቢ በቦሌ መድኃኔዓለም ጀርባ በተለምዶ ከቤ ኬክ ተብሎ በሚጠራው ሰፈር አጠገብ በቀድሞ ስሙ ዲሲ ላውንች ተብሎ በሚጠራው ቦታ ላይ ትሩዝ ላውንች ብሎ ልዩ የምሽት መዝናኛም ከፍቷል። እንደዚሁም በትራንስፖርት ላይም እንግዲህ የህዝብ አገልግሎት ላይ ማለት ነው፣ በንግድ ውስጥ በዛ ላይ ተሰማርቶም ይገኛል ካሙዙ። ታዲያ ቀደም ሲል እንግዲህ ከድንቋና ምርጧ የዘጠናዎቹ ቆጨኝ ትግስቶ ይሶ ጋር እንግዲህ ተጋብተው ልጅ መውለዳቸው ይታወሳል። በአንድ ወቅትም እንግዲህ ሁለቱም የሙዚቃ ሕይወቱን ትተው ጌታን ወይንም ፈጣሪ ለማመስገን ካሁን በኋላ ሙዚቃ ቁመናል ብለው እንደነበረ ይታወሳል። እሷ በዛው ስትቀጥል፣ ካሙዙ ግን ተመልሶ ወደ ስቱዲዮ መጥቶ ሙዚቃውን ሊቀጥል ችሏል ማለት ነው። በዛው የጠፋችው ትዕግስት ምግብ ቤት እንዳላትና በምግብ ቤት ሙያ እየተዳደረች እንደምትገኝ እንደዚሁም መንፈሳዊ ህይወቷ ላይ ጠንካራ የሆነች ሴት እንደሆነች ነው ለማወቅ የቻልነው። ይሁንና እንግዲህ ከሰሞኑ ደግሞ አንድ ሌላ መረጃ ወጥቷል። ይሄም መረጃ ምንድን ነው? ካሙዙ ከወጣት ድምፃውያን ከዚች ከታዋቂዋ ኒና ጋር ኒና ግርማ እንግዲህ በጣም የምትገርም ሙዚቀኛ ነች። ባይ ዘ ወይ ኒና ከእሷ ጋር የፍቅር ግንኙነት ጀምረዋል እየተባለ ነው የሚገኘው። እንግዲህ ኒናን እንደምታስታውሷት በ2019 የታላለቃ የሚለው ከያሬር ጋር የወጣው ሙዚቃ ይመስለኛል፣ በዛ ነው በደንብ የታወቀችው። ከዛ በኋላም እንግዲህ በ2020 አካባቢ ደግሞ እንደዚሁ አክብራት የሚል በሴቶች ላይ ያተኮረ አንድ ዘፈን በዚሁ በሻኩራ ስቱዲዮ አሬንጅመንቱን ካሙዙ ካሳ የሰራው ሙዚቃ በጣም ልትታወቅ ይችላለች ማለት ነው። ከዛ በኋላ እንግዲህ ማጀቴ የሚል የካቲት አስር አካባቢ ይመስለኛል ሙዚቃዋ ለሕዝብ አልበሟ ማለት ነው ለሕዝብ በቅቷል። እንግዲህ ይህ አልበም ፕሮዲውስ የተደረገው በራሱ በካሙዙ ካሳ ነው። በኤክስኪዩቲቭ ፕሮዲውሰርነት ደግሞ አውታር መልቲሚዲያ ተሳትፎበታል። ፍቅር፣ ቤተሰብ፣ ሀገር፣ ማህበራዊ ጉዳይ እነዚህን ያካተተው ወደ 14 የሚሆኑ ዘፈኖችን የያዘ አልበም ነበረ። እንግዲህ በጣም በሚገርም ሁኔታ ግጥምና ዜማ ኒና ግርማ ራሷ ነች ይሄንን አልበም የሰራችው፣ ቅንብሩን ካሙዙ ካሳ፣ ሚክሲንጉን እየተባረክ ክፍሌ፣ ማስተሪንጉን ማይክ ሰርቶታል። እንግዲህ አልበሙ በአውታር መተግበሪያ ላይ፣ በዩቲዩብ ቻናል ላይ እንደዚሁ ተለቆ ይገኛል ማለት ነው። ታዲያ ከዚህ በኋላ ይች ልጅ ዝናዋ በጣም አይሉ ትልቅ ቦታ ላይ እንደምትደርስ ብዙዎች ሲገምቱ ነበረ። አሁንም በጥሩ ሁኔታ ላይ እንደምትገኝ ይታወቃልና፣ አርቲስቷ ታዲያ ከሰሞኑ እንግዲህ ከካሙዙ ካሳ ጋር የፍቅር ግንኙነት ጀምራለች እየተባለ ይገኛል ማለት ነው። በእርግጥ በተለያዩ ፕሮግራሞች ላይ ጭምር አብረው ይታያሉ እነዚህ ሁለት አርቲስቶች ምናልባትም የዝምድና ወይንም ደግሞ ከዛ የዘለለ ጥብቅ የሆነ ጓደኝነት እንዳላቸው ብዙዎች ሲገምቱ ነበር። ነገር ግን ደግሞ የውስጥ ታዋቂዎች እያወሩት የሚገኘው የፍቅር ግንኙነት ነው። እንደውም መረ አብረው ማደር መዋል ከጀመሩ ቆይተዋል እየተባለ ይገኛል ማለት ነው። እንግዲህ በሰው ህይወት ላይ ገብቶ ይሄ ነው ያ ነው ማለት አይቻልም። ነገር ግን ደግሞ ታዋቂ እንደመሆናቸው እና ብዙ ሰው እነሱን ሊከተላቸው ሊያቸው የሚችለው በስራዎቻቸው ብቻ አይደለም በህይወት ተሞክሯቸው ባላቸው የግል ህይወታቸውም ጭምር ነው እና እንግዲህ እንደ ሀገራችን እንደ ባህላችን ደግሞ ምናልባት ከትግስቶ ይሶ ጋር የተገባደደ ወይንም ያለቀ ፋይል ካልሆነ በስተቀር በአቋራጭ ወይንም ደግሞ በመሃል እንደዚህ አይነት ነገሮች ከሆኑ ትንሽ ደስ ላይል ይችላል። እንግዲህ ወደፊት ጊዜ የሚፈታው ነገር ይሆናል ማለት ነው ሁሉም ነገር። ይሁንና ግን አሁን ላይ በስፋት እየተወራ ያለው ምንድን ነው? ሁለቱ ልም ያለ የፍቅር ግንኙነት ውስጥ ይገኛሉ የሚለው ዜና ከምንም በላይ ትኩረትን ስቦ ይገኛል ማለት ነው። ለማንኛውም እንግዲህ በትዕግስት በኩል ምንም የተባለ ነገር የለም። ምናልባት ግን ነገሩ እውነት ከሆነና የሁለቱ ግንኙነት ወደ ፍቅር ያመራ ከሆነ ትንሽ ሊከብድ ይችላል። ካልሆነ ግን ምናልባት ትዕግስት ትዳሯን ከዚህ በፊት ከካሙዙ ጋር የነበረውን ትዳር ማለት ነው በፍቺ የተገባደደ ወይንም ያለቀ ነገር ከሆነ ግን መቸስ አንድ ሰው ብቻውን ይኖር ማለት አይደለም። የፈለገውን የፈቀደውን ማድረግ ይችላል። በዛ መንገድ ከሆነ እንግዲህ አጣፍጥላቸው ነው ልንል የምንችለው የኒናንና የካሙዙን ፍቅር ማለት ነው። ነገር ግን ደግሞ ሴቶች ብዙ ጊዜ በቤት ውስጥ ሲውሉ ከሚዲያም ታዋቂ ሆነው ሲጠፉ ብዙ ጊዜ ላይመቻቸው ይችላል፣ ዲፕረስዶ ነው ቤት ውስጥ ሊውሉ ይችላል የሚባል ነገር በስፋት ይነገራል። ና እንደዛ ከሆነ ግን ትንሽ ቆም ብሎ የማሰቢያ ጊዜ ቢወስድ መልካም ነው ብለን እናስባለን። ምክንያቱ ደግሞ ልጅቱ ከሚዲያ ርቃለች፣ ቆጨኝ ወይንም ትግስቶ ይሶ ማለት ነው። የራሷንም ስራ እየሰራች ከሆነ ችግር የለውም ለማለት ነው። ካልሆነ ግን ካሙዙ ድጋሜ የቀድሞ ትዳሩን ቢፈትሽ ለማለት ነው። ስለሰማችሁን ስላደመጣችሁን ከልብ አመሰግናለሁ። መልካም ቆይታ